በነፃ አእምሮ እስካደረገው ድረስ ሳይገደድ ሳይታለድ እስካደረገው ድረስ ይህ ውል ብቻ ገንዘቡን ስለመቀበሉ በቂና ሙሉ እምነት የሚጣልበት ማስረጃ ነው። ይህንን ማስረጃ የሰው ምስክር አቅርቤ ላስተባበል ማለት አይችልም። ከጅምሩን ፍርድ ቤቶች እንዲህ አይነት ጥያቄን አያስተናግዱምም፣ አይቀበሉም ቀጥታ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 ይሄ ነው። ሁለተኛው ነጥብ ደግሞ ተበዳሪ በተባለው ጊዜ ውስጥ ብድሩን ካልከፈለ ይሄንን ያህል ብር መቀጮ ይከፍላል በሚል ብዙ ጊዜ እንደምታውቁት በፍትሐ ብሔር ሕጉ 1889 189 መሰረት የቅጣት መቀጮ ውሉን ያላከበረ ተብሎ ይቀመጣል። በዚህ መሰረት እንግዲህ ብድሩን ካልከፈለ ይህን ያህል ገንዘብ ለአበዳሪ ይከፍላል በሚል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 የተመረጡ የህግ ምክሮችን የትም በክፍያ ካልሆነ በስተቀር የማይገኙ የህግ ምክሮችን በነፃ እንድታገኙ በዚህ የዩቲዩብ ቻናል ጋብዛችኋለሁ። አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበር የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ